ተወልጄ ያደርኩበት ቤተ እምነት በተለምዶ ሐዋርያት ቤተክርስቲያን ተብሎ በሚጠራው ወይም አፖስቶሊክ ወይም ደግሞ ኦሊጅሰስ ተብሎ በሚጠራ ቤተክርስቲያን ተወልጄ ነው ያደርጉት እና እዛም አንድ የሆነ ወጥ የሆነ አመለካከት አታገኝም። ሰዎችን ስትጠይቅ ትንሽ ደብለቅለቅ ያለ ነገር የምታገኘው አንዳንዴ ሞዳሊዝም ይመስላል። ሞዳሊዝም ማለት በቴዎሎጂ ውስጥ ሙዱን እየቀየረ መጀመሪያ እግዚአብሔር አብ ነበረ። ከዛ በአዲስ ኪዳን ኢየሱስ ሆነ። ከዛ ተሰቅሎ ከጨረሰ በኋላ ሲሄድ ደግሞ መንፈስ ቅዱስ ሆኖ መጣ። በእነዚህ አይነት መረዳት የሚረዱም አሉ። ደግሞ ምንድን ነው? እግዚአብሔር አብ በብሉይ ኪዳን የነበረው እግዚአብሔር አብ በአዲስ ኪዳን ስጋ ለብሶ መጣ። ያ ስጋው ወልድ ነው። ውስጡ ያለው ደግሞ ቢንግ፣ ውስጡ ያለው መንፈስ ወይ ውስጡ ያለው ነፍስ አብ ነው አስተንፋሱ ደግሞ መንፈስ ቅዱስ ነው። የሚል የእግዚአብሔር ልጅ የእግዚአብሔር ልጅ የሚለው መረዳት አብ የለበሰው ስጋ ነው እንጂ ማንነት ያለው በራሱ መጽሐፍ ቅዱስ እንደሚናገር በራሱ ሕይወት እንዲኖረው ሰጣው እንደሚለው ያለው ማንነት ያለው ሳይሆን አንዳንዴም ከብደኛ ለመናገር በምሳሌ ሲነሳ የአብቱታ ነው ተብሎም ሲነገር ሰማለው ተደጋጋሚ ስለዚህ ወልድ የአብ ቱታውን ልብስ ደርቦት የለበሰው የመጣው ነው የሚል መረዳት አለ ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ በየራሳቸው ማንነት ያላቸው በየራሳቸው ፈቃድ አላቸው የሚለው አስተምሮት የለም ስለዚህ ይሄ ነው አሁን የተረዳሁት ኢየሱስ ክርስቶስ ወይም የእግዚአብሔር ልጅ በራሱ ማንነት ያለው ለኔ ሲል እንደ ተራበ እንደ ተጠማ እንጂ መቶ ድራማ የሰራ አንድ አብ የለበሰው ስጋ አይደለም። ይሄ ነው ባጭሩ ትምህርቱ። ያው ሰፊ ነው። የሚነሱት ጥቅሶች ጌታ ካልረዳ በስተቀር ይህንን ትምህርት ሊያጠናክር የሚመስሉ ጥቅሶች አሉ። ግን አውዱን ስታያቸው ያንን ነገር እንደማያሳዩ ዛሬ ላይ እረዳነው። በፊት ግን ያው እንደዚህ ይመስለኝ ነበር። በኔ ህይወት ላይ ትልቅ ትልቅ ለውጥ ነው ያመጣው። አንድ ምዕራፍ አለ። ያን ምዕራፍ ከዛ በፊት አይቼው አላውቅም። ዮሐንስ ወንጌል ምዕራፍ 17 ለኔ ባለ ሁለት አይ ያ ምዕራፍ ያው ከዚህ በፊት የነበሩት መረዳቶች፣ በተለይ እኔ እና አብ አንድ ነን፣ እኔን ያየ አብን አይተዋል፣ በተለይ አባተን አሳየንና ይበቃናል ብሎነ ፊሊጶስ ሲጠሩት እንደኛ ከናንተ ጋር ስኖር አታውቀኝም። ስለዚህ እኔ አብ ነኝ እያለ ነው የሚል መረዳት ነውና ብዙ ጊዜ ጌታ እኔና አባቴ አንደነና ብሎ የሚናገራቸው ነገሮች የበሩልኝ ይገባኝ፣ ዮሐንስ ወንጌል ምዕራፍ 17 ሙሉውን ሳነብ ነው ጌታ ኢየሱስ ክርስቶስ የጸለየው ጸሎት ለሐዋርያቱና ደሞ ለአማኞች በምድር ላይ ያለ ስለነሱ የጸለየው ያማለደው ምልጃ ነው፣ ሕይወቴን የቀየረው። እኔና አንተ አንድ እንደሆንን እነሱም አንድ የሆኑ ዘንድ እያለ ይጸልይ ነበር። እኔን በወደድክበት ፍቅር ያለ ለእኔ የሰጠኝን ክብር ለእነሱ ሰጠዋቸው ይላል። ስለዚህ በአብና በወልድ መካከል ያለውን አንድነትና በአብና በወልድ መካከል ያለው ልዩነት እዛ ምዕራፍ ላይ ቁልጭ አድርጎ መንፈስ ቅዱስ አስረዳኝ። ስለዚህ አብ አንድ ልጁን ስለ እኔ ብሎ ወደ ዓለም እንደላከው ኢየሱስ ክርስቶስ ደግሞ ታዞ መጥቶ ስለ እኔ ኃጢአት ሲል በመስቀል ላይ እርቃን ሆኖ እንደተንጠለጠለ ሞቴን ሞቶ እንደተመለሰ ወደ አባቱ እቅፍ እንደተመለሰ ገባኝ። ተረዳው ማለት ነው። ስለዚህ በፊት የሚጸልየውን ጸሎት እኔ ለማስተማር ነው፣ በቃ ምሳሌ ለመሆን ነው የሚል አይነት መረዳት ላይ ነበረኝ። ግን ከዚያ ያለፈ ነው። የእውነት ያነባ ነበረ። የእውነት ይራም ነበረ ይጠማ ነበረ። ይሄን ሁሉ ያደረገው ለኔ ነው። ግን ይሄን ያደረገው አብ አይደለም፣ አብ አልሞተም። ለኔ ግን አንድ ልጁ ልኮልኛል። በፊቱ መረዳት ግን ኢየሱስ አብ ነው የሚል መረዳት ስለሆነ ያው አብ ለኔ ሞተዋል ማለት ነው። እና ይሄ መረዳት በጣም አደገኛ መረዳት እንደሆነ ተረዳው ማለት ነው።